ሰላም! ሰላም! ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ በሚያሳዝን ሁኔታ መጥተናል። ይህ ወጣት ማለት ነው ስሙ አቡሽ ይባላል። በአማራ ክልል ማለት ነው ቤተሰቦቹ በቅድመ አያቶቹ ገለሃል ያንተ አያቶች የኔን አባት ገለዋል በማለት ማለት ነው እንግዲህ የቅድመ አያት በቀል ማለት ነው ይሄን ህጻን አንገቱን ቆርጠው ጥለውታል ማለት ነው። መረጃውም እንደዚህ ይላል። አገራችን ላይ ይሄ የደም መመላለስና በቀል የሚባለው ሀላቀር አስተሳሰብ ምንም በማያቅ ጨቅላ ህጻን ላይ አንገት እየተቆረጠ እየተጣለ ነው። ከዚህ ቀደም ያንተ አያት ያንተ አያት አባቴን ገለዋል በማለት የተነሳ በቀል በነበረባቸው ሁኔታ ምንም የማያቀውን ጨቅላ ህጻን ልጅ አንገቱን በጭካኔ ቆርጠው ጥለውታል። የአስራ አራት አመት ታዳጊ ህጻን አቡሽዬ የልጄ ጓደኛ በጣም አዝኛለው። ትላንት ይሄ አይገባህም ነበረ ብሉ በማለት እንግዲህ ሁሉም አስተያየቱን እየሰጠ ይገኛል ማለት ነው። በጣም በሚያሳዝን ሁኔታ ትላንትና ወጣው መረጃ ነው ማለት ነው በጣም ቅስም ይሰብራል እንግዲህ ይሄ ማለት በቀል የዚህ ልጅ አያት ይሄ ልጅ ከመወለዱ በፊት የነበረው ማለት ነው ከመወለዱ በፊት አያቱ ሰውን ገለዋሉ የዛ የገዳይ ቤተሰቦች ደግሞ ይሄን ህፃን የአስራ አራት አመት ታዳጊውን ማለት ነው አንገቱን ቆርጠው ጥለውት ተገኝቷል ማለት ነው በጣም በሚያሳዝን ሁኔታ አገራችን ላይ ምን አክል ጭካኔ ውይ በጣም ያማል። የእውነት አስቡት። የአባት ዳለ ልጅ ማለት ይሄ ነው ማለት ነው። የሀገራችን ላይ በቀል የሚባለው ነገር ተመልከቱ። ይሄን እንዴት ታዩታላችሁ? ፍትህ ለዚህ ህፃን ማለት አለብን። ለ አስራ አራት አመት አቡሽ ፍትህ እንጠይቅ ሁላችንም ማለት ነው። በጣም ነው የሚያመው። ገና ይሄ ከመወለዱ በፊት ምንም በማያቀው የአራት አመት ህፃን ልጅ የጥንት የጠዋቱ ታስቦ በቀል በማለት ደም መመለስ እንደዚህ በጣም ያሳዝናል ማለት ነው። ከባድ ነው የእውነት ይሄ አስተሳሰብ። በጣም ብዙዎች አዝነዋሉ። ዛሬና ትላንትና ፌስቡክ፣ ቲክቶክ ይሄ ብቻ ነው እንባ። ሁሉም ትላልቅ ሰዎች ሳይቀሩ እያነቡ እያለቀሱ ልጄ፣ የልጄ ጓደኛ እያሉ የሚያጽፉት ጽሁፍ በጣም ልብ ይሰብራል ማለት ነው። እንዴት ይሄ ነገር እንዴት ይደረጋል? በጣም በሚያሳዝን የቴዲ እጣ ነው የደረሰው ይሄ ልጅ ቴዲ እና ቴዲ ራያ ከዚህ በፊት እንደ ሰማኑ መረጃ ማለት ነው። እሱም በበቀል ነው የታረቁትም ለዛ ነው። የቴዲ ቤተሰቦች የነዛን ቤተሰብ ገለው ነበረ። እሱ ደግሞ ከስንት ጊዜ በኋላ እዚህ መጥቶ ደም መለሰ፣ ቴዲን ህይወቱን አጠፋ። አያችሁ የጥንት የጠዋት እየተቆጠረ ህዝብ እያለቀብን ነው ህጻናት እያለቀ ነው የአንተ ዘር የኔን ዘር ገሎ ነበረ የሚለው ይሄ አስተሳሰብ ምንም በማያውቁት ምንም ይኸውን የ አስራ አራት አመት ልጅ ሳይፈጠር ገና አያቱ ያደረጉትን ነገር ተጠብቆ ከስንት አመተ ምህረት በኋላ ይሄ ልጅ የአስራ አራት አመት ልጅ ከሆነ ቤተሰብን ካጓጓ እንደዚህ የሚያምር ቆንጂዬ ልጅ ቅጥፍ አድርገው ቆርጠው ሲጥሉት እንደቅጠል በጣም ያማል የእውነት እና ይሄ ነገር ሊታሰብበት ይገባል። ማለት ነው የቴዲ ራያን ባለፈው እንደዚህ የተሸፋፍኖ የቀረው ምክንያቱ እንደሰማነው መረጃ በቀል እንደሆነ ነው። የታረቁትም ለዛ ነው። እኩል አንድ ለአንዱ ነው አሉ ማለት ነው የዛ ቤተሰብ የዛን የዚህ ቤተሰብ የዚህን ከሆነ የፈለገ ዓመተ ምሕረት ተጠብቆ ድሮ እንዲ ነበረ በማለት በማያውቁት ገና ተወልደው ህይወት ያልፋል። ወደ ሁለተኛው መረጃ ሲሄድላችሁ እንግዲህ ታዋቂው ገነነ ጋዜጠኛ ገነነ በሱ አሟሟት ማለት ነው ፍትህ እየተጠየቀ ይገኛል። ከሞቱ ጀርባ የገዛ ሚስቱ እንዳለች ዝምታቸውን ሰብረው አሉ ጓደኞቹና በሱ ከሱ ጋር የነበሩ በዛን ሰዓት። እስኪ መረጃውን ላሰማችሁ። ገነነ ታሟል በሚል እምነት ነው የመጣ ነው። ምንም ንግግር አያስፈልግም። እዛላ ቁልፍ ካላቸው ቁልፍ ይከፈታል። ከዛ በኋላ ያለበትን ሁኔታ እናያለን። ያ ነው ሀሳቤ። ምንም አይነት ነገር አእምሮ ውስጥ የለም። ተከፍቶ ከገቡ በኋላ ህይወቱ ማለፉን አረጋግጠዋል። በመስኮት ሲያወት ይህም ራሱ ያልተብራራ ነው ተብሏል። ምንድ ያልተብራራው? ግማሽ አካሉ ዊልቸር ላይ፣ ግማሽ አካሉ መሬት ላይ ነው። ተሰብሮ ሲገባ ህይወቱ እንዳለፈ ፖሊስ መጥራት ሲገባቸው አባዲና ምናም ድሮ እንኳን እናውቃለን። ሰፈሩ ሰው አባዲና መጥቶ ስለ ታላቁ ጋዜጠኛ ገነነ ሙኩሪያ ወይም ደግሞ ሊብሮ አሁንም የተለያዩ ሀሳቦች እየተነሱ ይገኛሉ። በቅርቡ ኢትዮ ዴሊ በተሰኘ ብሮድካስት ላይ ታላቁ ጋዜጠኛ ወይም ደግሞ የሙሉ ጊዜ የስፖርት ጋዜጠኛ ሰሄድ ኪያር ቀርቦ በጊዜው ስለነበሩ የተለያዩ ጉዳዮች አንስቶ ሲያወራ ነበረ። እኛም ከዚህ ውስጥ አንኳር አንኳር የሆኑ ነጥቦችን አንስተን ለእናንተ ልናደርስ አስበናል። እንግዲህ ሰይድ ገነነ መኩሪያ ሆቴል ከገባ ሰዓት ጀምሮ የሚፈጠሩትን እያንዳንዱን ነገሮች ለሚስቱ እንዲሁም ደግሞ ለወንድሙ ያሳውቅ እንደነበረ በዚህ ቃለመጠይቅ ላይ ሲናገር ሰምተነዋል። ነገር ግን ገነነ የሞተ ዕለት የተፈጠረው ነገር ለሱ እስካሁን እንቁቅልሽ ሆኖበት እንደሆነ ነው ሲናገር የሰማ ነው። ምክንያቱ ደግሞ ምንድን ነው? ገነነ በሞተ ሰዓት ላይ እሱ ቦሌ አካባቢ በሚገኘው የዴስ ቲቪ ቅርንጫፍ ኳስ እያስተላለፈ ነበረ። እዛ እያለ ይደወልለታል። ከሆቴሉ ደጋግሞ ሲደውሉ ማንሳት አልቻለም። ባለቤቱም ትደውራለች፣ አላነሳም ነበር ነገር ግን ኳሱን አስተላልፎ ወይም ደግሞ የስፖርት ዝግጅቱን አስተላልፎ ከጨረሰ በኋላ ወደ ቤቱ እየሄደ ይደውልላታል። ከዛ ያለውን ሁኔታ ትነግረዋለች። ገነነ መታመሙን፣ ያለበትን እሩም መክፈት እንዳልቻለ ትነግረዋለች። ይህንም በሰማ ጊዜ ቀን ላይ አግኝቶት ስለነበረ የስኳር መጠኑ በጣም ወርዶ ዳቦና ምሪ እንዳሰቱት እንደተረጋጋ ያውቅ ስለነበረ የፊቱ ሁኔታ የሱም ሁኔታ ድክም የማለት ስሜት ነበረው እና ይሄን ነገር ስለሚያውቅ ሰይድ በፍጥነት ወደ ቦታው ይሄዳል። ወደ ቦታው በደረሰበት ጊዜ ግን የሆቴሉ ባለቤት እና ሚስትየው ወደ ታላቁ ጋዜጠኛ ሊብሮ ከመሄድ ይልቅ ቁጭ ብለን እናውራ የሚል ሀሳብ ያኖስለታል። ይሄ ሀሳብ በጣም ግራ ያጋባዋል። እንዴት እሱ ታሞ ውስጥ ታሞ እያለ እናንተ እጃችሁ ላይ ትርፍ ቁልፍ ይኖራል፣ እንዴት ገብታችሁ ከፍታችሁ አታዩትም? እንዴት ነው ቁጭ ብለን የምናወረው? ይላል። ይህንንም ጉዳይ አልቀበልም ብሎ ወደ ጋዜጠኛ ሊብሮ ወይም ደግሞ ገነነ ሞክሪያ ወዳለበት ክፍል ይሄዳል። ወደ ክፍሉ ቢሄደበት ጊዜ ለመክፈት ሲሞክሩ አይከፈትም። ከዛ አማራጭ ያደረጉት ነገር ምንድን ነው በሩን መስበር ነበረ። ከዛ እንደ ሰይድ አገላለጽ በመፍለጫ ነገር በሩን በጣም ከሰላሳ ደቂቃ በላይ በፈጀ ሁኔታ ታግለው በሩን ይሰብሩታል። ሰማችሁ አደለ? እሱ ታሙ ውስጥ እያለ እስኪ በዚህ ላይ ሀሳብ ልስጥና፣ ይቀጥላል። ቁጭ ብለን እናውራ ሚስትና የሆቴሉ ባለቤት ግን ምንድን ነው የተባለ ተከፍቶ ከታየ በኋላ ገነነ ራሱን አጥፍቶ ቤት ውስጥ ህይወቱ አልፏል። ገነነ ማለት በህመም ምክንያት እግሮ የተቆረጠና በውርቸር የሚሄድ ራሱን ለማጥፋት አይደለም ለምንም ሙከራ እንቅስቃሴ የማይችል የታማሚ ሰው ነውና፣ እነሱ ግን ያሉት በሩ አይከፈትም፣ ቁጭ ብለን እናውራ ይባላል። ይሄ ምንድነው ነው እነሱ አሁን እየተባለ ያለው የሆቴሉ ባለቤትና የገነነ ባለቤት ተመካክረው የሱን ህይወት እንዳጠፉትና እጃቸው እንዳለበት ነው እየተደረገ ያለው። በሩን ሰብረው በሚገቡበት ሰዓትስ ምን ገጠማቸው? እስኪ እሱንም አብረን እኒ ማለት ነው። አሁን ላይ እኮ ጭካኔያችን በጣም በዝተዋል እና የዚህ ደም እየጮኸ ነው በማለት ሰይድ እንግዲህ ጋዜጠኛው ሰይድ ስለ እውነቱና የነበረውን ነገር ሁሉ እየታየኑና ፍትህ ያስፈልገዋል። ሚስትዮ ተይዛ መመርመርና ባለ ሆቴሉ መመርመር ያስፈልጋል። ፖሊስም አልጠሩም ሲጀምር፣ ፖሊስ መጥራት አለበት ሲጀምር። በሩ አልሰበርም ሲ አልከፈትም ሲል ወንዶችን ጠርተው፣ ሌላ ሰው እዛ ሆቴል ውስጥ የሚሰሩትን ስር ጠርተው ቁልፍ ሊኖር ይችላል። አንደኛ በቁልፍ መክፈት፣ ሁለተኛ ደግሞ ቁልፉን ራሱ መስበር ሳይድ እስኪመጣም አያስጠብቅም? የእውነተኛ ሰው ቢኖሩ እና ሺ ቀጥሉ። ከዛ ምን ተገኘ በር ሲከፈት እንስማ በሩን ከሰበሩት በኋላ የገነነ ሞክሪያ ባለቤት የሆቴሉ ባለቤት እንዲሁም እዛ ቦታ ላይ ቅጥረኛ ሆነው ሲሰሩ የነበሩ ማለትም የሆቴሉ ተቀጣሪ የነበሩ ልጆች አብረው በጋራ ሆነው ነው ይህን ነገር ያደረጉት። እንደገቡም ባለቤቱ ገነነን እንዳየችው ገነነ ሞክሪያ ራሱን አጠፋ ብላ በከፍተኛ ጩኸት ታለቅሳለች። የዚህን ጊዜ ሰይድ ኪያር በጣም ይደነግጣል። እንደሱ አገላለጽ ደርቅ የቀረው ነው ያለው። ከዛ ሁኔታውን አንዴ ብቻ ነው ያየሁት አለ። በዚህም አጋጣሚ እዛ ጋ ጩኸቱን ለቅሷን መስማት ስላቃተኝና የሰማሁት ነገር ስላስደነገጠኝ ከቦታው ዞረ ብዬ መቀመጥ ቻልኩ አለ። በተለምዶ ደግሞ ሰዎች ራሳቸውን በገመድ አንቀው የሚያጠፉት የሆነ ከፍታ ቦታ አስረው ወንበር ላይ ቆመው ወንበሩን ገፍትረው አይነት ነገር ነው አይደለ? ይሄ ሰው ተገኘ የተባለው በእንደዚህ አይነት ሁኔታ ነው። አንገቱ ላይ ግን ክርክር ተገኝቷል ነው የተባለው የተባለው እንዴት? አዎ ማለት ሰውነት ራስን እንዲህ ብታንቅ እንኳን ሰውነት ሪፊዩት ያደርጋል፣ ታቀላል። አሁን ለምሳሌ በራስህ ራስን ማጥፋት ስለማትቆጣጠሩ ስለሚያንጠለጥለ ነው። ሰማችሁ አደለ? ውሸት እንደሆነ እዚህ ጋር ራሱ ማየት አለባችሁ። ምክንያቱም አንገቱ ላይ ክርክር ተገኘ እንጂ ምንም አይነት ገመድም የለም ምንም የለም። አንገቱን ግን ከርክረውታል። እሱ ብቻ ነው የተገኘ ስክሪን ሲመረመር ማለት ነው። እና እራሳቸው ህይወቱን አጥፍተው ከዛም ፖሊስ ተጠራ፣ ምን ተጠራ የሚለውን እስኪ አብረን እንስማ። ፖሊስም አልጠሩም፣ ምንም አላደረጉም። ሲጀመር ሰውየው ቁጭ ብሎ ነው የተገኘው ማለት ነው። አንገቱ ላይ ክርክር አለ እንጂ ወርቸሩ ላይ እንደተቀመጠ ነው። በምንስ ቆሞ በአንድ እግር? እንዴትስ ቆሞ እንዴትስ ገመዱን አስሮ? ምንም የማይመስል ፖሊስ አልመጣ አልተመረመረ። እና አገራችን ላይ ያለው ጭካኔና የፖሊስ እንዝላልነት የህግ እንዝላልነትን ተመልከቱት እስኪ አደገኛ ነው ሊሆን የሚችለው። ምክንያቱም ፖሊስ ደርሶ ቦታው ላይ ምርመራ ማድረግ መቻል ነበረበት። እውነት ራሱን አጥፍቶ ከሆነ ሊገኙ የሚችሉ ማስረጃዎች ነበሩ፣ ማስረጃዎችም መረጃዎችም ይኖሩ ነበረ። ነገር ግን ይህን ነገር ለማጥፋት የተደረገ ዘመቻ ነበር የሚመስለው ሁኔታው ማለት ነው። ምክንያቱም አዋክበው አስክሬኑን በጨርቅ ጠቅልለው በአሁን ሰዓት የገነነ ሞክሪያ ባለቤት ውሽማ የሚባለው ሰውዬ መኪና ይዞ መጥቶ አስክሬኑን ጭነው እንደሄዱ የገነነ ሙክሪያ ባለቤትም ከሰይድ ኪያር ጋር በመኪናው አብረው እንደሄዱ በዚህ አጋጣሚም ምንም የማያገባው የሆቴሉ ባለቤት አስክሬኑን ይዞ እንደሄደ ሰይድ ኪያር ተናግሯል። ለምን አሁን እነ ሴድ ኪያር ባለቤቱ ደንግጠው ይሄ ሁኔታ ሊፈጠር ይችላል። እኛ ጥያቄ የሆነብን የሆቴል ቤቱ ባለቤት ይሄ ነገር ሊያሳስበው አልቻለም። ፖሊስ እንጥራ እንዴት አላለም? ሁኔታውን ፖሊስ አይቶት መርምሮት አስክሬኑ ይወጣል። ምክንያቱም ይህ ጉዳይ ለሱም ለሆቴሉ ትልቅ ነገር ነው። ከሞተ በኋላ ወይም ራሱን ካጠፋ በኋላ ምርመራ ሳይደረግ አስክሬን እንዴት ይወጣል የሚለው ጉዳይ አሁንም ድረስ አጠያያቂ ነው፣ አከራካሪም ነው። በነገራችን ላይ ይህ ሰውዬ እነ ሰይድ ኪያርና ባለቤቱ ምርመራ በሚደረግባቸው ጊዜ ላይ እሱ የለም ተብሎ ምርመራ እንዳልተካሄደበትም ሰይድ ኪያር ሲናገር ነበረ። ይሄ ደግሞ ከጀርባው የሆነ ነገር እንዳለ የሚያመለክት ጉዳይ ነው። ወደፊት እንግዲህ ፖሊስ አጣርቶት ሁሉን ነገር መርምሮት እውነታውን እኛም ለእናንተ የምናቀርብ ይሆናል። ነገር ግን ከጀርባው ትልቅ ሚስጥር እንደነበር የሚያሳዩ ብዙ ነገሮች ነበሩ። ከዛም በተጨማሪ እንግዲህ አስክሬኑ ከሄደ በኋላ ህዝብ ሳይሰማ ማንም ሳይሰማ ወዲያው ይቀበር የሚል ከፍተኛ ሹክሹክታ ነበረ በባለቤቱ ዘመዶች በኩል ማለት ነው። ይህ ደግሞ አሳማኝ ስላልሆነ በአንዳንድ ሰዎች ግፊት ህዝቡ ከሰማ በኋላ በጣም ጥቂት የሚባሉ ሰዎች እንግዲህ ገነነ መኩሪያ በጣም የታሪክ አዋቂ ነው፣ ሊቅ ነው፣ ብዙ ነገሮችን የሚያቅሰው ነው። ይህን የሚያህል ታላቅ የሀገር ዋርካ ሰው ባልተገኘበት ሁኔታ ብዙ አድናቂዎቹ ባልተገኙበት በጣም ጥቂት ሰዎች በተገኙበት ሁኔታ እንዲቀበር ሆኗል። ከዛም በተጨማሪ ደግሞ እሱ በነበረበት ጊዜ ያልታተሙ የተለያዩ መጽሐፍቶች እሱ ከሞተ በኋላ ተይኪያር እንዳለው ሲነበብ ራሱ የማይጥሙ የእሱ መጽሐፍቶች እንዲታተሙ፣ ገበያ ላይ እንዲወጡ ሆነዋል ገቢ ለማግኘት የተደረገ ሌላኛው ሴራ እንደሆነ የሚያመለክት ጉዳይ ነው። በነገራችን ላይ እግሩ በተቆረጠበት ጊዜ ከአሜሪካ ወዳጆቹ ለእግር መሰሪያ የሚሆን ወደ አራት መቶ ሺህ ብር ገደማ ልከውለት ነበረ። ይሄም የት እንዳለ አይታወቀም፣ እሱም አልተጠቀመበትም። ምክንያቱም በጣም የተፋጠነ ነገር ነው የሆነው። ታመመ፣ እግሩን ተቆረጠ፣ ከዛ ራሱን አጠፋ የሚሉ ዜናዎችን የሰማ ነው። ይሄ ደግሞ በጣም ከባድ ሁኔታ ነበረ። መረጃዎችን ማግኘት አልተቻለም። ምክንያቱም አስክሬኑ ተነካክቶ ነበር በተለያዩ ሰዎች፣ መረጃ ለማጥፋት እየተደረገ ጥረት እንዳለ ያመለክታል። ሌላው ደግሞ ገነነ መኩሪያ ራሱን ሰቅሎ ገደለ ለማለት ራሱ የሚያዳክቱ ብዙ ነገሮች ይፈጠራሉ። በገነነ መኩሪያ ያደረበት ወይም ደግሞ ሲያድርበት የነበረው ክፍል ውስጥ ለመንጠልጠል እንኳን የሚመች ቦታ አልነበረም። ልንጠልጠል እንኳን ቢል በአንድ እግር ስለሆነ ብዙ የሚመቹ ነገሮች አልነበሩም። ግን ገነነ ራሱን አጠፋ የሚለው ዜና ከቀበሩ በኋላ በጣም ናኝቶ ሁሉም ሰው አዝኖ ነበረ። ይሄ ደግሞ በጣም ያሳዝን ነበረ እንግዲህ ሰማችሁ፣ በጣም ያሳዝናል ማለት ነው። እንግዲህ ሆቴል ውስጥ ባለበት ምንም አይነት ኮርኒስ ነው መንጠልጠያ የለው መሰቀያ የለው መንበል የለበት ሕይወቱ ጠፍቶ የተገኘውን ሰው ማለት ነው። እዛው ተመካክረው ሲጀመር ቆይ ቁጭ ብለን እናውራ እኮ ነው ያሉት፣ ጠርተውት ሰይድን ከጠሩት በኋላ ሰይድ ኪያርን ከጠሩት በኋላ ቆይ ቁጭ ብለን እናውራ እሱ ውስጥ ታፍኖ እናውራ። ለካ እነሱ ስራቸውን ሰርተው ህይወቱን አጥፍተው ነው እናውራ የሚሄዱት። በዛም ላይ ፖሊስ ሳይጠራ ምን ሳይል ፍስፍስ አድርገው ቶሎ ብለው ወደ ቀብር ነው የወሰዱት ማለት ነው፣ በመኪና ጭነው ነው ወስደው፣ በጣም በሚያሳዝን ሁኔታ ፍጥንጥንጥን ባለበት። በዛ ላይ መቶ እየወሰደው ውሽማ እንደሆነ የገነነ ባለቤት ውሽማ እየተባለው እንደሰማችሁት ማለት ነው እሱ መጥቶ እንደወሰደ እና እጇ እንዳለበት እንግዲህ ብዙዎች እየተናገሩ ነው። ተይዛ መጠርጠር አለባት። ምክንያቱም ያጠራጥርም ነገር ነው እኮ እንዳለ ያለው ነገር ማለት ነው። እና እንግዲህ አባታችን ገነነ ማለት ነው ነብስ ባጸደገነት የሆን። ይህም መግቢያ ላይ ያያችሁትም ህጻን እንግዲህ በበቀል በቤተሰቦቹ በቀድማ አያቶቹ በቀል ህይወቱ የጠፋው ህጻንም በጣም ያሳዝናል። ለሁለቱም ፍትህ እንላለን፣ ለቤተሰብ መጽናናትን እያድልልን። በጣም ያሳዝናል የሀገራችን ሁኔታ ከእለት እለት ምን እየተደረገ ወዴት እየሄደ እንደሆነ እያያችሁ ያለው ህጻናት ለጥንቆላ በደማቸው እየተወሰደ በጣም በሚያሳዝን ሁኔታ በቃ እኔ እንጃ ኢትዮጵያ ላይ የመጨረሻው ዘመን ስለሆነ ማንሰማው ማናየው የለም። ባል ሚስቱን፣ ሚስት ባሏን እንደዚህ ህይወት እያጠፋች በሚያሳዝን ሁኔታ ፍትህ፣ ለሞቱት ቤተሰቦች ፍትህ እንላለን። ያው ፍትህ የለችም ከማለት ወደ ኋላ ላለ ማለት ነው። ነፍስ ይማር ያሳዝናል። ሁላችሁ ማሳብ አስተያየት ብትሰጡ ደስ ይለኛል በዚህ ጉዳይ ላይ። በጣም በሚያሳዝን ሁኔታ ነው ማለት ነው። በጣም ይገርማል። በጣም ያሳዝን ነበረ። እንግዲህ ገነነ መኩሪያ ወይም ሊብሮ በኢትዮጵያ እግር ኳስ በጣም ብዙ ነገሮችን መፍጠር የሚችል ሰው ነበረ። የተለያዩ መጻሐፍቶችን እያዘጋጀ የነበረ ሰው ነበረ። ነገር ግን በአጭሩ አጥተነዋል ማለት ይህንን ፍሬውን ሳናይ አጥተነዋል። በዚህም በጣም እንደሚቆጭ ጋዜጠኛ ሴድኪያር ሲናገር ነበረ። አንዳንድ እሱ የጻፋቸው ነገሮችም ስክሪንሻት አድርጎ ሲልክለት እንደነበር፣ ፎቶስ አንስቶ ሲልክለት የነበሩ አንዳንድ ፋይሎች አሉ። እንግዲህ እነዚህም ፋይሎች አንድ ላይ ሆነው ወደፊት ጥሩ ነገር የምናይበት ሁኔታ ይፈጠራል ብለን ተስፋ እናደርጋለን። ነገር ግን ገነነ ሞክሪያ ላይ የተፈጠረው ወይም ደግሞ የሆነው ሆነ ተብሎ የተነገረን ነገር በጣም በጣም በጣም የሚያሳስብ ጉዳይ ነው። ምክንያቱም ገነነ መኩሪያ ይህን ነገር ሊያደርግ አይችልም የሚሉ በጣም በርካታ ሰዎች አሉ፣ በጣም በርካታ ሰዎች ማለት ነው። ስለዚህ ከጀርባው የሆነ ነገር ተከስቶ እንደነበር በጣም እርግጠኛ መሆን እንችላለን ማለት ነው። ይህንንም አጠንክሮ ሲናገር ነበር በቃለ መጠይቁ ላይ ማለት ነው፣ ሰሄድ ኪያር። ስለዚህ ነገ የሚፈጠሩትን ነገሮች ደግሞ እየተከታተልን እግር በእግር ለእናንተ የምናደርስ ይሆናል።